ሰላም ጤና ይስጥልን። የኢትዮ አድቨርት ዩ ተከታታዮቻችን በሙሉ ዛሬ ደግሞ ይህን የመሰለ የተንጣለለ በጣም ጽድት ያለ ቤት ይዘንላችሁ መጥተናል። እንግዲህ ቤቱ በአጠቃላይ አምስት መቶ ካሬ ሜትር ላይ ያረፈ ቤት ነው። ከቤዝመንት ጀምሮ ምን እንደሚያክል፣ ውስጡ ምን ምን እንደሚያካትት አብረን ዲቴል እናያለን ማለት ነው። ዋጋውን መጨረሻ ላይ እነግራቸዋለሁ ማለት ነው። ዋጋውን ለመስማት ይከታተሉን። ለበለጠ መረጃ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋቸውን አትርሱ። እናመሰግናለን። ወደ ቪዲዮ ተወልቃቻችን እንግዲህ እንደምትመለከቱት ግቢ በጣም ሰፊ ነው። በትንሹ እስከ አራት መኪና ማቆም ይችላል። ይህ መኪና ወጣ ብሎ ስለቆመ ነው። ገባቢል ወደ አራት መኪና ማቆም የሚችል በጣም ሰፊ የሆነ ግቢ ነው ማለት ነው። ውጭው ይሄን ይመስላል። በዛ ሳይ ደግሞ ተለቅ ያለ ባርንዳ ነገር እናገኛለን ማለት ነው። ለተለያየ ፕሮግራምና መጠቀሚያ የሚሆነን እዛሽ ጋር አነስ ያለሽ ደግሞ ቦታለን ማለት ነው። እንግዲህ ቤቱ ይሄን ይመስላል። አጠቃላይ የውጭው ገጽታ በአምቦ ድንጋይ ነው ያለቀው እና በጥራት ለትርፍ የተሰራ ቤት ሳይሆን ለመኖሪያ የተሰራ ቤት ነውና ዋጋውንም እንግዲህ እየተጋነና አይደለም ከቤቱ አንጻር በጣም ተወዱታላችሁ ማለት ነው። እንግዲህ በደንብ ዲቴይል ውስጥ ድረስ ገብተን ያለውና ያለ ማለት ነው። ይከታተሉ። ተልኳቻችን እንግዲህ መጀመሪያ ስንገባ የምናገኘው ይሄን የመሰለ ሰፋ ያለ ኮሊደር እናገኛለን ማለት ነው። በኮሊደሩ ፊት ለፊት ይሄን የመሰለ ተለቅ ያለ ትራዲሽናል ኪችን እናገኛለን እንግዲህ ኪችኑ በጣም ሰፊ ነው፣ በጣም ትልቅ ነው። የፍሪጅ ቦታ አለው የኦቭን ቦታ አለው። እንደፈለግን ደግሞ የተለያዩ ለምጣድ ለተለያዩ ቦታ ደግሞ እንደዚሁ ስፔስ አለው ማለት ነው። ከምንም በላይ ደግሞ ግድግዳው የተሰራው በሴራሚክ ስለሆነ ምንም አይነት እርጥበት ግድግዳውን ኦር ሰምቲንግ አያበላሹም ማለት ነው። እንግዲህ ይህን ይመስላል። በዚህ ጀርባ ደግሞ እንደምታዩት የበግ ማረጃ እንዲሁም ደግሞ የእቃ ማጠቢያ የተወሰነ የላውንደሪ ቦታ ራሱ የቻለ እንግዲህ እዚህ ጋር አለው ማለት ነው። እንግዲህ ይሄን ይመስላል። እዚ ጋ አንድ ሰፋ ያለ ክፍል እናገኛለን። ይሄ ብዙ ጊዜ የሚሆነው የፋሚሊ ሩም ነው። ብዙ ጊዜ እዚ ጋ አነስ ያለች እንደ ሚኒ ሳሉ ነገር ማድረግ የምንችለው ኦርኛ ያለፈለግንበት አላማ ማድረግ የምንችለው የምንጠቀም የምንችልበት ሰፋ ያለ እዚ ጋ ይሄን የመሰለ ክፍል እናገኛለን። እንግዲህ ቅዝቃዜ እንዳይኖር መሬቶቹ በጥቅላላ በፐርኬን የተሰሩት በሮቹም ኤቭሪቲንግ ማብራቶችም ኦሪጂናል በሆነ ማቴሪያል ነው የሰራው ማለት ነው። ይህን የመሰለ እዚህ ጋር አንድ ቺን የመሰለች መኝታ ቤት እናገኛለን። ይሄ ማለት ማለት ወደ ላይ መውጣት ደረጃ መውጣት የማይችል ሰው እንኳን ቢኖር ተለቅ ያለ ሰው ብድሜ እንኳን ቢኖር ወደ ላይ መውጣት እንዳይችል እዚህ ጋ ይህ የመሰለ ሰፋ ያለ መኝታ ቤት አለው። የራሱ ሻወር ሽንት ቤት ያለው መኝታ ቤት አለ ማለት ነው። ከዋና መጀመሪያ እንደገባን ቤዝመንቱ አይተን ወደ ላይ እንወጣለን ማለት ነው። ይሄኔ መሰለህ እየተንጣለለ በጣም ትልቅ የሆነ ስፔስ አለ ማለት ነው። በጣም ሰፊ ነው። በጣም ትልቅ የሆነ ይህን የመሰለ ስፔስ እናገኛለን ማለት ነው። እንግዲህ ከቡልግራውንድ ላይ ደግሞ ሌላ የምናገኘው እንዳደራሽም ቢሆን ይህን የመሰለ አዳራሽ ያክል ቦታ አለ ማለት ነው። እንግዲህ ከውጭ ስለሚመች ለግራውንድ ተሰርቶለት መኪና ማቆሚያ ማድረግ እንችላለን ማለት ነው። እንግዲህ ይሄ ሁሉ ለክፍል አልፈልግም ካለን እዚህ ጋር ደግሞ ኦሬዲ እየተሰራለት ነው። ቅድም እንዳልኳችሁ የስቲም የሳውን ባዝ ምናምን እዚህ ማድረግ እንጠቀም እንችላለን ማለት ነው። በሁለት ሳይድ ራሱን የቻለ የሻወር ሽንት ቤት አለ ማለት ነው። እንዲሁም ደግሞ እዛ ጋር ለስቶርነት የሚያገለግል እየተወሰነች ሰፋ ያለች ስፋት እናገኛለን ማለት ነው። አሁን ላይ እንደ ስቶር ተጠቅሞት ነው እንጂ ሰፋ ያለ ስቶር መሆን ይችላል። እዚህ ጋም በተመሳሳይ ሁኔታ ማለት ነው። ቻችን እንግዲህ አሁን ጂፕላስ ዋን ላይ ደርሻ ነው ማለት ነው። እንግዲህ ፕላስ ዋን እዚህ ጋር ብዙም ማታጨናነቅ ቆንጆ የሆነች ስፔስ አለች። ከዚህ ጋር ደግሞ ተገናኝቶ የምናየው ይህን የመሰለ የተንጣለለ ሳሎን እናገኛለን ማለት ነው። ይህን የመሰለ ኦፕን ክችን ስፔስ አለው ማለት ነው። ይህም ኦልሬዲ ተሰርቶ ኦልሬዲ ነገ ከነገ ወዲያ ድረስ ይገጠማል ማለት ነው። ሶ ይሄን ይመስላል እንግዲህ ሙሉ እዚጋም ደግሞ ፒንክ ችኑ ላይ እርጥበት ይፈጠር ግድዋም እንዳይጎዳ በጥቅሉ ሴራሚክ ነው የተደረገው። ልከቻችን እንግዲህ ሳሎኑ ይሄን ይመስላል ማለት ነው። ወደሚቀጥሉት ክፍሎች ደግሞ እንሄዳለን። ከሳሎኑ ጋር ተያይዞ የምናገኛቸው ክፍሎች ማለት ነው። እዚህ ጋር ይሄን የመሰለ ኮመን እጅ መታጠቢያ፣ ይሄን የመሰለ በጣም ሰፊ የሆነ ቁምሳጥኑ እንደምትመለከቱ በጣም ሰፊ ነው። የበልብስ መደርደሪያ፣ የጫማ መደርደሪያ ለብቻው አለው ማለት ነው። ይሄን ይመስላል ማለት በጣም ትልቅ ስለሆነ ቤቱ ቶሎ ቶሎ ላሳያችሁ እሞክራለሁ። ተጨማሪ ደግሞ እዚህ ጋር እጥር ምጥን ያለች አነስ ያለች ሌላ መኝታ ቤት እናገኛለን ማለት ነው። እንግዲህ ሁሉም መኝታ ቤቶች የራሳቸው ሻወር ሽንት ቤት፣ እንዲሁም ደግሞ ቁም ሳጥን አላቸው ማለት ነው። እዚህ ጋር ደግሞ ሶስተኛዋን መኝታ ቤት እናገኛለን። ታች ካለው ጋር አራት መኝታ ቤት እስከሆን ድረስ አይተናል ማለት ነው። ይሄን ይመስላል አሁን የምንገኘው ጂ ፕላስቱ ላይ ነው። ጂ ፕላስቱ ፊትለፊት ከደረጃ እንደወጣን ፊትለፊት የምናገኘው ይህን የመሰለ እየተንጣለለ ሜን ቤድሩም ነው ማለት ነው። ዋናው መኝታ ቤት ነው። አይ ነው እንግዲህ አልጋቶ ጋር ተቀምጦ ጋር እንደሚያልቅ አላውቅም። በጣም ሰፊ የሆነ መኝታ ቤት ነው ማለት ነው። ካስፈለገ ደግሞ ወጣ ብለን ንፋስ ለመውሰድ ይሄን የመሰለ የራሱ ባረንዳ አለው ማለት ነው። እንግዲህ ከሌላ መኝታ ቤት ውስጥ የምናገኘው ይሄን የመሰለ በጣም ትልቅ የሆነ ልብስ መቀየሪያ ከሱ ጋር ተያይዞ ደግሞ ቀጥሎ የምናገኘው ይሄን የመሰለ በጣም ሰፊ የሆነ ሻወርሽንት ቤት እናገኛለን ማለት ነው። ካስፈለገ ደግሞ በጣም ሰፊ ስለሆነ እዚህ ጋር ለጃኩዚ ስፔስ ተትቶ የጃኩዚ ስፓት አለው ማለት ነው።

አንድ የራሱ ቁም ሳጥን ያለው ይሄን የመሰለ አነስ ያለች ለልጆችም ለልጆች ሊሆን ይችላል እችን የመሰለች መኝታ ቤት እናገኛለን ማለት ነው። ሶስተኛው መኝታ ቤት ደግሞ እዚህ ጋር መካከለኛ የራሱ ባህር እንዳላት ካስፈለገ ደግሞ እንደ ኦፊስ መጠቀም የምንችለው እችን የመሰለች ሌላ ሩም እናገኛለን ማለት ነው። እዚህ ጋር ኮመን ባዝሩም ለሁለቱ፣ ኮመን ባዝሩም ሻወር ሽንት ቤት አለው ማለት ነው እንግዲህ ይህኛውም እንደነገርኳችሁ ለኦፊስ ደግሞ ለፈለግንበት ፐርፖዝ መጠቀም እንችልበት የራሱ ሁለት ስቶር ያለው ይሄን የመሰለ ቆንጆ ሌላ ሩም እናገኛለን ማለት ነው። አራተኛ ሩማችን ነው። አምስተኛው ደግሞ እቺ አነስ ያለች ስቶር ሊሆን ይችላል። እንደዚሁም እንደ ኦፊስ መጠቀም እንችልበት ሌላ አምስተኛ ሩም እናገኛለን ማለት ነው። እስካሁን ድረስ ስምንት መኝታ ቤት አይተናል ማለት ነው ከሜን ቤድ ሩም ጋር ማለት ነው። ይሄን ይመስላል። ጂ ፕላስ ስሪ ላይ ደግሞ ተን ያለውን አብረን እናያለን ማለት ነው። ይከታተሉነ ተመልካቻችን እንግዲህ አሁን ጂ ፕላስ ስሪ ላይ ነው የምንገኘው። ጂ ፕላስ ስሪ ላይ ይሄን የመሰለ ሰፋ ያለ ስፓት እናገኛለን ማለት ነው። እንግዲህ የተለያየ ፕሮግራም ቢኖረ ለእችን ቦታ መጠቀም እንችላለን ማለት ነው። ተመልካቻችን እንግዲህ አድራሻውን በደንብ አልናገርኳችሁም። ኮንቬንሽን ሴንተር ማለት ነው፣ ፊት ለፊት ማለት የፃየር ልሴት ወር ሰሚት የተባበሩት የተባበሩት ኮንቬንሽን ሴንተር ፊትለፊት ያሉት በጣም ጽድት ልት ያሉ ቤቶች ያሉበት መንደር ውስጥ ነው የሚገኘው። ቦታው ራሱ ቫሌ ያለው ማለት ነው። ተመልካቻችን እንግዲህ አነስ ያለች ቴራስ እዚህ ጋር እናገኛለን ማለት ነው። እንግዲህ ተመልካቻችን በዚህ ሳይድ የምናገኘው ትልቁ አዲሱ የተመረቀ ኮንቬንሽን ሴንተር ነው ማለት ነው። እዚህ ጋር ትልቅ ኢንተርናሽናል ሆቴል እየተገነባ ነው። አካባቢ ላይ ያሉት ቤቶች በጥቅላላ ተሰርተው አልቀዋል እና ቦታውም ራሱ በጣም ውድ እና ቆንጆ የሚባለ በሰፈር ላይ ነው የምናገኘው ማለት ነው። ደግሞ ከሴምሲ ሆስፒታል ጀርባ ታገኙታላችሁ ማለት ነው። እንግዲህ አጠቃላይ ይህን ይመስላል። ሁልካቻችን እንግዲህ ዋጋው የሚባለው ሁለት መቶ ሚሊዮን ነው የሚባለው። ይህን የመሰለ ቆንጆ ቤት ቅናሽ አለው፣ ድርድር አለው። ከተደራደር እንግዲህ ማውረድ እንችላለን ማለት ነው። ይህን የመሰለ ቤት በአካል መቼ ማየት ፈልጋለው፣ መግዛት ፈልጋለሁ ምትሉ ደግሞ ስክሪን ላይ በምትመለከሱ ቁጥር እየደወላችሁ የመጣችሁ ኤኒታይም ማየት ይችላላችሁ፣ መግዛት ይችላላችሁ ማለት ነው። ለበለጠ መረጃ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እናመሰግናለን። በተለያዩ ቪዲዮዎች ደግሞ አሁን ሰሞኑን አዳዲስ ቤቶችም አሉ። አዳዲስ ቤቶችን ፖስት እናደርግላቸዋለን ማለት ነው። እናመሰግናለን። መልካም ጊዜ